ኤፍራታ ና ያፌት ከበፊቱ በተሻለ አሁን እየተቀራረቡ ይመስላሉ። ሰላም ሰላም! ውድና የተከበራችሁ የወጋገን ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ቪዲዮውን በመሀል በመሀል ያስገባላችኋለሁ። ሀረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። ቀጥታ ወደ ትረካ አብራችሁኝ ለመቆየት ሞክሩ። እንግዲህ ህዊ አንዳንድ ነገሮችን ከኢፍራታም በኩል ያሉትን እንደዚሁም ከያፌትን የቻለችውን ሌላም ደግሞ ሉሊት ቤት የምትኖረው እነ ቤዛ ቤት የምትኖረው ሉሊት በቻለችው አቅም እንድታግዛትም ሚስጥረኛዋ፣ አንዳንዴም ጓደኛዋ ሆና ህዊ እየሰራችን ያለችው እና ከሁላቸውም ጋር የሚያስተሳስራት ነገር ምንድን ነው? ለስራዋ የተላከችበት የምታጣራው ነገር ስላለ ነው። በዚህም ነው እንግዲህ ሂዊን ሲጀመር ናታን ሂዊን አይወዳትም። ናታንም ሆነ ገነት ሂዊን አይወዷትም። ለሆነ ነገር ነው ወደ ቤታችን የመጣቸው ብለው ነው እንትን የሚሉት። በተለይ ገነት የቤዛ ጓደኛ መሆኗን ብቻ ስለምታውቅ ቤዛ ወደ እስር ቤት ከገባች ወዲህ ወደ እነ ቤዛ ቤት ስትሄድ ሂዊ፣ ምን ነው ቤዛ ያልጨረሰችውን ስራ ልትጨርሽ ነው እንደ የመጣሽው በማለት ብዙ ጊዜ በነገር ተወጋት ነበረና እንደዚሁም ለአንዳንድ ነገሮች የቤዛ ጓደኛ እስከሆነች ድረስ ለአንዳንድ ነገሮች እሷም ታግዛታለች የሚል ጥርጣሬ ያለው ናታን የሆነ ጊዜ ታስታውሶ ከሆነ ካሳለፍ ነው ባርት ላይ ወደ ቤት ልትገባ ቤዛ እስር ቤት እንደገባች፣ አንዳንድ ልብስ ነገር፣ ቅያሪ ልብስ ይዤላት ልሄድ ብዬ ነው የመጣሁት በማለት በር ላይ በሩን እየቆረቆረች ነበረ ቢንያምና ናታን የደረሱት። ምን ልትሰሪ መጣሽ አንቺ ደግሞ በማለት ለቤዛ አንዳንድ ነገሮችን ለውስድ ነው የመጣሁት በማለት ስትመልስላቸው፣ ሂጅልኝ በማለት ወደ ውስጥ ሳትገባ ገባ መልሰዋታል። ከበር ላይ ማለት ነው እንግዲህ፣ ስራዋን አስመልክቶ ከዛም ከዚህም ስትል ነው እንግዲህ ናታንም ሂዌን የተጠራጠራት። ኤፍራታም በያፌትና በእሷ መካከል ያለውን ግንኙነት በፍጹም አልወደደችውም ነገር ግን ለምትወደው ለናታን ስትል ነው ይህን ሁሉ ዋጋ እየከፈለች ያለችው በጣም ታሳዝናለች እውነት ለመናገር ምክንያቱም ናታን ካሁን በፊት ለኤፍራታ ዋጋ ከፍሎላታል ነገር ግን የእሱና የእሷ የሚለያየው እሷ እሱ ዋጋ እየከፈለላት እንደሆነ ታውቅ ነበር በታገተችበትም ወቅት ነገር ግን እሱ አሁን በተቃራኒው እሷ ሌላ ሰው ወዳለች እያለ ልቡን ውስጡን አሳምኖ ነው ያለው። ሌላ ሰው መውደዷን ከሌላ ሰው ጋር መሆኗንም እንደዚሁም ልታገባው መፈለጓንም ጭምር ውስጡ አምኖ ሐዘኑን ስብራቱን ተቀብሎ ነው ያለው። በተለይ ደግሞ ከምንም በላይ ልቡ የተሰበረው ታስታውሱ ከሆነ ካሳለፍነው ፓርቲ ላይ ለኤፍራታ ቤት ለራት ግብዣ ከያፌት ቤት ሄዳ ነበርና ቤት ገነት በጣም ስለተጨናነቀች ልጅ ኮ እስካሁን አልመጣች፣ ምን ሆና ነው? በማለት ስትጠይቀው ትልቅ ሰው ናት፣ ምን ትሆናለች ብለች ነው ምናምን በማለት ከቤት ከወጣ በኋላ አላስችለው ብሎ ደውሎ ነበረ ወደ ኤፍራታ። በአሁኑ ወቅት ናታን ማንን ማመን እንዳለበት ግራ ተጋብቶ ያለው። ምክንያቱም ኤፍራታ ሙሉ ለሙሉ እውነት እንደዚህ ለያፊት የፍቅር ስሜት ይኖራታል ብሎ ማሰቡን በጣም ከብዶታል። ነገር ግን አይኗዋን እያያት ነበረ አፈቅረዋለው ፍቅር ምርጫ አይደለም ብላ ካሳለፍነው ቪዲዮ ላይ ያያችሁት እና እሱ ደግሞ ቢያንስ የሆነ ነገር ተገዳ ቢሆን የሆነ የመድከም ስሜት ወይም ደግሞ ሲጠይቃት የሆነ ፊቷን ዞር አድርጋ የመናገር ስታይልም ታሳየኛለች ብሎ ነበረ። ነገር ግን እሷ የእውነት እሱ እንድጎዳ ስለማትፈልግ ቢያንስ በሷ ቢናደድባት ይሻላል፣ ራሱን እየወቀሰ ሌላ ነገር ውስጥ ከሚገባ ለሱ አስባ ነው። እንግዲህ ራሷን እንደምንም እያጠናከረች እሱ ፊት እንደዚህ ጠንካራ ለመምሰል የምትሞክረው የናታን ጨረቃ ያፌትን እንደምታፈቅረው ካወቀ ወደዚህ ናታን ከያፌት ጋር አልተገናኙም ነበረ። ኢፍራታነች የነገረችው በቅርብ ሰርጋችን ነው፣ ያፌትን እወደዋለሁ በማለት የነገረችው እቤታቸው በነበሩበት ወቅት ነው። ከዛን ወደዚህ ግን ናታን ከቤት ወጥቶ ወደ ቢንያም ቤት ነው የሄደው። ከቢንያምም ጋር በመገናኘት ሌላ ቦታ ሄጄ ወይም ደግሞ መጠጥ ቤት ሄጄ ለሌሎች ሰዎች መሳቂያ ከመሆን ወደ አንተ ጋር ልምጣ ብዬ ነው በማለት ከቢንያም ጋር ሄዶ የሆድ የሆዱን አውርቶታል፣ ነግሮታል፣ ሁሉን ነገር ስለ ኤፍራታ ሌላ ሰው እንዳፈቀረች ሰርጋቸውን በቅርብ እንደሆነ ሲነግረው ቢኒያም እውነት አልመሰለውም ነበር። የእውነትክን ነው እንዲህ ይሄ ነገር፣ ግን ባለፈውም እኮ ነግረህ ነበር፣ ግን እኔ የእውነትም ስላልመሰለኝ ነው ብዙ ትኩረት ያልሰጠሁት በማለት ቢኒያም መልስ ሰጠው። ከዛም በኋላ ናታን አይ ለምን እቀልዳለሁ? በእንደዚህ ነገር እንዴት እቀልዳለሁ? በማለት የተሰበረ ልቡን ለመሸፈን እየፈለገ ፈገግ በማለት እኔ ደስተኛ ነኝ። ኤፍራታ ደስተኛ እስከሆነች ድረስ የእሷን ደስታ አይደል ለመፈልገው ደስተኛ ነኝ። ያውም ጺሜን ተቆራርጬ ምናምን ፏ ብዬ ሄዳለሁ፣ ሰርጓ እድራት አለሁ በማለት ሲነግረው፣ አይ ናታን፣ እንደዚህ የውስጥህን መደበቅህ ለአንተ ጥሩ አደለም። ደስተኛ ለመሆን እየሞከርክ እንደሆነ አውቃለሁ፣ ነገር ግን እንደዚህ መሆኑ ለአንተ ጥሩ አደለም ይለዋል። ፍቅር እኮ የኔ ማለት አይደለም የሌላን ሰው ደስታ መፈልግ ነው አደለ? እኔም ደስታዋን ነው የምመኘው፣ ለዛም ነው በማለት ይነግረዋል። ከዚያም በኋላ እሱን ናታንን ካጽናና በኋላ ቢንያም በጣም ቆጨ ብሎ እያሰበ ነበረ። እንዴት ይሄ ሊሆን ቻለ? በምን አስገድዷት ይሆን? በምን አስፈራርቷት ይሆን? በማለት ለብቻው ከራሱ ጋር እያወራ ለሰዓታት ያክል በአንድ አቀማመጥ፣ በአንድ ትኩረት ብቻ ሲቆይ ይህንን ድርጊቱን ያየው ዳጊ ደግሞ አጎቴ ዛሬ ደግሞ በሰላም ነው? በዚህ ሁኔታ እኮ ስንት ሰዓት ቆየ እኮ በጣም ምን ሆነሃል? የሆነ ነገር ላይ ብቻ ነው ትኩረት እያደረክ ያለው በማለት ሲጠይቀው በጣም ጨንቆይ ነው በማለት ይነግረዋል። ለምን እኔን የሚመለከተኝ ነገር ነው? ንገረኝ አጎቴ በማለት ቢንያም ይጠይቀዋል። ነገሩ እየገፋ ሲመጣ ማወቅህ አይቀርም ይለዋል። እንዲህ ይሄማ ይመለከተኛል ማለት ነው። ንገረኝ አጎቴ ነገሬ ምንድን ነው? ይለዋል። የእህትህ ጉዳይ ነው ይለዋል። የእህቴ ጉዳይ ማለት የእፍራታ ጉዳይ ማለት ነው? እና እህቴ ምን ሆነች? በማለት ሲጠይቀው ሰሞኑን ልታገባ ነው፣ ሌላ ከእናታን ውጭ የምትወደው ሰው አለ በማለት ይጠይቀዋል። ይሄማ ሊሆን አይችልም በጭራሽ አጠገቧ ተቀምጦ እኮ የማታምነው ነው እሱን በጣም ነው የምትወደው፣ ይሄ ሊሆን አይችልም በማለት እንትን ይለዋል ይነግረዋል። አዎ እኔም ኮሱን ነው፣ እሱ ግራ ጋብቶኛል። እሱንም ያፌትን ብሎ ሲነግረው ያፌትን ብሎ በጣም ተናዶ ይነሳል። ቢንያምም አዎ ያፌትን በማለት ይነግረዋል። በጭራሽ ሊሆን አይችልም እኔ የሆነ ነገር ማድረግ አለብኝ በቃ በማለት ዳጊ ሲነሳ ተረጋጋ፣ እኔ የሆነ ሀሳብ አመጣለሁ፣ እንደምንም ብለን ይሄ ሰርግ እንዳይሰምር እናደርጋለን በማለት ዳጊን ያበረታተዋል፣ ያረጋጋዋል፣ ቆጭላሉ በሌላ መልኩ ደግሞ ሂዊና ሉሊት ይሄንን ሰርግ ለማስቆም ያለ የሌለ አቅማቸውን እየተጠቀሙ ነው ያሉት። ሉሊት አንዳንድ ጥያቄዎችን ጠይቃት ነበረ። ምንድን ነው ነገሪኝ? ስትላት ሂዊ ጓደኛ፣ ይሄ በስልክ የሚወራ ነገር ስላልሆነ ስንመጣ ስንገናኝ እንነጋገራለን ስትላት ለሂዊ ያውም ለስራ ጉዳይ ወደ እናንተ ሰፈር ስለምመጣ በዛውም አግኝቼሽ ሄዳለሁ በማለት ስነግራትሽ ጓደኛዬ በማለት ስልኩን ትዘጋዋለች። ይህን ያየች ገነት ደግሞ በጣም ግራ በመጋባት ስታያት ነበረ። ቀናሽ እንዴ ጓደኛዬ? ስል ትላት አለች ሎሊት ገነትን። አይ ምን ያለበት ምን አይችልም። እኔ ምን ብዬ ነው? ባንቺ ምቀ ነው ደግሞ፣ እኔን ለማናደድ ብለሽ ይህን ቃል እንደተጠቀምሽ አውቃለሁ።